ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ በርናባስ በጋዝጊብላ ወረዳ ለሚገኙ ወገኖች ድጋፍ አደረጉ። የዋግህምራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ በካናዳ የሚኖሩ ትውልድ ኢትዮጵያውያን የተገኘ ድጋፍ 370 ኩንታል የእህል ድጋፍ ማድረጋቸው ተገልጿል። ብፁዕነታቸው ድጋፉን ያደረጉት በክረምት ወቅት በተፈጠረው የተፈጥሮ አደጋ ምክንያት ጉዳት ለደረሰባቸው ለጋዝ ጊብላ ወረዳ ነዋሪዎች ሲሆን ድጋፉ አምስት ሚሊዮን ብር የሚጠጋ ወጪ እንደተደረገበትም ተመላክቷል። ድጋፉን ላበረከቱት በካናዳ ለሚኖሩ ወገኖች ምስጋናቸውን በማቅረብ የተደረገው ድጋፍ በቂ እንዳልሆነና ወደፊትም እርዳታው ተጠናክሮ መቀጠል እንዳለበት በት ብፁ አቡነ በርናባስ አሳስበዋል። ብፁዕነታቸው ባደረጉት ድጋፍም ሁለት ሺ አራት መቶ በላይ የሚሆኑ ማህበረሰብ ተጠቃሚ መሆናቸው ተገልጿል። ተመልካቾቻችን የዚህን ሙሉ ዘገባ በአብይ ዜናችን እንመለስበታለን። የንስሓ አባቶችን ለዘርፈ ብዙ አገልግሎት ማዘጋጀት የማብቃትና የማሰማራት ዓላማ ያለው ስልጠና ተጀመረ። በሰሜን ወሎ ሀገረ ስብከት ወልዲያ ከተማ አስተዳደር ቤተ ክህነት ስር ለሚገኙ የአደንጉር ደብረ ምጥማቅ ቅድስት ማርያም ሰበካ ጉባኤ ለሁለት ተከታታይ ቀናት የሚቆይ ስልጠና መሰጠት መጀመሩን በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል በላከልን መረጃ ለማወቅ ችለናል። ካህናት ከቤተ መቅደሱ አገልግሎት በተጨማሪ የንስሓ ልጆቻቸውን በአግባቡ መከታተልና በማስተማር ለሚስጥራተ ቤተ ክርስቲያን እንዲበቁ በማድረግ እንዲሁም ስጋዊ ሕይወታቸውን የመከታተል ኃላፊነት የንስሓ አባቶች እንዲወጡ ለማድረግ የተዘጋጀ ስልጠና እንደሆነም ተመላክቷል። ከ30 በላይ ካህናት በተሳተፉበት በዚህ ስልጠና ስርዓተ ቤተ ክርስቲያን፣ ክብረ ክህነት፣ ትምህርተ ኖሎትና ወቅታዊ የቤተ ክርስቲያን ጉዳይ ላይ ትኩረት ያደረጉ መሆናቸውም ተገልጿል። ማህበረ ቅዱሳን ጎንደር ማዕከል ሁለተኛ ዙር የግቢ ጉባኤያት ምሩቃን ህብረት ጉባኤ ሊያካሄድ እንደሆነ አስታወቀ። ማህበረ ቅዱሳን ጎንደር ማዕከል ሁለተኛ ዙር የግቢ ጉባኤ ምሩቃን ህብረት ጉባኤ ነገ እሁድ መጋቢት 14 ቀን 2017 ዓ.ም ሊያካሄድ መሆኑን አስታውቋል። በመርሃ ግብሩም የሥራ ፈጠራ ተሞክሮን በተመለከተ ለድህረ ግቢ ጉባኤ ተማሪዎች ስልጠና የሚቀርብ ሲሆን በጉባኤውም ቀጣይነትና የአባላቱ ሚና ምን መሆን እንዳለበት ውይይት ይደረጋል ተብሎም ይጠበቃል። በተያዘ ዜና በማህበረ ቅዱሳን ጎንደር ማዕከል የግቢ ጉባኤ ማስተባበሪያ ክፍል የሴቶች ልዩ ተኮር ስልጠና ሰጠ። ስልጠናው ዛሬ ሁለተኛ ቀን የተሰጠ ሲሆን የስልጠናው ተሳታፊዎች ከተለያዩ የግቢ ጉባኤያት ለተወጣጡ 42 ለሚሆኑ ንስቶች ተሰጥቷል ሲል በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል በላከልን መረጃ ለማወቅ ችለናል። ብቁና በቂ የንስሓ አባት ለግቢ ጉባኤያት ማፍራት በሚል የምክክርና የምስጋና መርሐ ግብር ተከናወነ። በማኅበረ ቅዱሳን አዲስ አበባ ማዕከል አዘጋጅነት የተከናወነው በዚሁ ጉባኤ ላይ የግቢ ጉባኤ ተማሪዎች የንስሓ አባት ሆነው እያገለገሉ የሚገኙ ካህናት አባቶች ተገኝተዋል። በዕለቱም የማኅበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲውን መልእክት ያስተላለፉ ሲሆን መልእክታቸውም ዛሬ እናንተን አባቶቻችንን የጋበዝንበት ዋና ዓላማ ያደረጋችሁትና የምታደርጉት አገልግሎት በቅድስት ቤተ ክርስቲያን ስም ለማመስገን ነው ብለዋል። በተጨማሪም አገልግሎቶቹ በመላ ሀገሪቱ በቅንነት ለሚያገለግሉ የቀድሞ የግቢ ጉባኤ ተማሪዎችና የአሁኑ የቤተ ክርስቲያን አገልጋዮች አስተዋጽኦ የጎላ ስለመሆኑም ገልጸዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።